መርሀባ ሰላም አለይኩም ወረህመቱላሂ በረካቱ። ሰላም ጤና ይስጥልኝ ሐባይ እንዴት ናችሁ? ሰላም ነገ እያላችሁበት ያለምዳም ሰላማችሁ ብዙ ትበል። ፈጣሪ ከክፉ ነገር ይጠብቀን፣ ይጠብቃችሁ፣ አገራችንን ሰላም ያደርገልን። ዱአ ማድረጋችሁን እንዳትረሱ። እንደተለመደው እንግዲህ በተለመደው ሰዓት ድም ደግሞ ለየት ባለ ሰዓትም ማታ ወይም ጠዋት ወ ምስ ካለፈ እመጣለሁ። ይሄን ነገር እንግዲህ ታውቃላችሁ ነገር ምንም ማድረግ አይቻልም። በተመች ሰዓት በትርፍ ጊዜያችን ለመስራት እስከተነሳን ድረስ ምንም ማድረግም አይቻልም። እንግዲህ ሰው ቤት ያለ ሰው ኢንዌስታሪ ደግሞ ዳጣ የሚል ርዕስ የዘመተናል በድጋሚ ማለት ነው። እንግዲህ ዳጣ በቅርብ ጊዜ ቤተሰቦቿን ያገኘች ነገር ግን ቤተሰቦቿን ብታገኝ የተቀበሏት አብዛሃኞች ሳይሆኑ ትንሽ ሰዎች ናቸውና ነገር ግን እሷም ደግሞ ባሳለፈችው ህይወት እንኳን ይሄ የበቀደው ህይወት አልፏል በማለት እየታገሰች ትገኛለች። ነገር ግን ቤት ያለችው አንዷ እህት ተብየዋ አንድ ጎረምሳ ስላለ በሱ ቅናት በቅንጭላቷ ለመሄድ እያሰበች ይመስላል። ነገር ግን ደግሞ ዳጣ ምንም አይነት ግድ የላትም። እኔ የምለው ከልጅዮ ፎንቃ ይዞሻል እንዴ? እኔ ፎንቃ እሷ አልቀበለች ብሎ ከሆነ እኔ ተፍ ተፍ ብዬ እተባበርሽ አለሁ። በእኔ አትግኒ ራስሽን አታስቸግሪ እያለችም ስት መክራትም ነበር። ዳጣ እንኳን ይሄንና ብዙ መከራ ያሳለፈች ቆንጅዬና ጀግና በራሷ የምትተማመን ዳጣ መሆኗን አታውቅም። ነገር ግን እሷ ህሊናዋ በቅናት ስለተያዘ ስለ ዳጣ የምታውቀው ነገር የላትም። ነገር ግን አባቴም ደግሞ እኔ አባዬም እንዲልህም ፍቀድልኝ ብትለው ሊፈቅድላት አልቻለም። ነገራቱን እሷ ላይ የጣለው ይመስላል። እሱም ደግሞ ይሄንን በስርዓት የያዝኩትን ቤተሰብ ልበትን አልችልም፣ እሷ ብዙ መከራ አሳልፋ ስለመጣች ይሄንን መቻል አይቃታትም ብሎ በማሰብ እሷ ላይ የጣለው ይመስላል። አባትየውም እንግዲህ መኪና ላይ እንደነበረች የተለያየ ነገር ስጠይቀው ለጓደኞቼ አባቷ ነ ብለህ ንገረውም ስትል ተናግራም ነበረ። አይ እሱ አይሆንም በኔና ባንች መካከል ነው የሚቀረም እያለ ሲነግራትም ነበር። እሷም ደግሞ እንግዲህ ለመታገስ የወሰነች ትመስላለች። እሱም እንግዲህ ያው ጊዜው ባለ ሰዓት ይደርሳል። እኔ አባትሽ እንደሆንኩ በስርዓት በትክክል አምናለሁ ብሎም ነግሯታል። ግን ትንሽ ጊዜ ስጭኝ እባክሽ ልጅ እያለ እያባበለ ይገኛል። እሷም ደግሞ በቃ ቁርጤና ሳወቀኝ ወደ ነበረበት ብመለስ የተሻለ ሳይመስለኝ አይቀርም በማለት ሕሊናዋን ወጥራ ትገኛለች። እሷም ደግሞ ከቤተሰቦቹ ጋር እንደ ባህራቸው አድርጋ መኖርን መርጣለች። ምክንያቱም እሷ ፈልጋ የመጣችው አንድ ቤተሰብና እንዲሁም እህት ወንድም ሰው እርቧት ብቻ እና ብቻ ስለሆነም እንደሆነ እሷ ራሷም ትናገራለች። እንግዲህ እስኪ የሚሆነው ነገር አብረን እንመልከት። አብራቸውን ቆዩ። ሀባይ ላይክ እና ሰብስክራይብ እንዳትረሱ። አብረን እንቆይ። እንግዲህ ልጅቷ ደግሞ ወይም ደግሞ አቢጌል የምትባለው እህት ተብዬቱ ከዚህ በፊት ሰረቀች የሚል ነገርም ዛቻ ማርጋባት ነበረ። እሷ አልሳካ ሲል ዛሬ ደግሞ እንግዲህ ድንገት አጋጣሚ አጋጣሚ ልክ እንደ ባዘቦቱ ክላስ ገብታም ነበር። ልጅየው ክላስ ማለትም ናታ የሚባለው ጎረምሳሌ ክላስ ገብታ ነበር። ልክ እንደ በቀደሙ ወይም ደግሞ ልክ እንደ ባዘቦቱ ገብታ አጋን ነው። እሷ በዚህ ሰዓት እሱ ጋር ናትልና እናቷን ይዛ ስትሄድ እሱ ጋር ቁጭ ብለው ሲያወሩ ምናምን ያገኟቸዋል፣ እና በር ላይም ለማዳመጥ ሞክረው ነበር። ነገር ግን የተለየ ነገር እንደሌለ እሱም ተናግሯል ማለት ነው። እኔ ራሴን አምነዋለሁኝ፣ ስለዚህ ምንም አታስቡ። እሷ ኖርማል ወሬዬ ነው እያወራች አለችው። እኔ ነኝ ግቢ ብዬ የፈቀድኩላትም ቢላትም እነሱ ሊያምኑ አልቻለም። ሴትዮቱም ደግሞ የልጇ ፍቅረኛ እንዲሆን ጥረት እያደረገ ትገኛለች። እንዲሁም ደግሞ እሷን እንዲያፈቅር የምታደርገውና የምታሳየው አክት የሌለ ነው። እሱ ግን አቢጌል የምትባለውን ወይ አታፍር ወይ አታምር የምትመስለው ዝም ብላ የሆነች ነገር አላ አደለ፣ ዝም ብላ ዝም ብላ አላ አደል፣ ያዙ ይልቀቁኝ የምትል ስለሆነች ምንም ነገር ከሷ የሚፈልገው ነገር አንዳችም ነገር እንደሌለ አክቱን ለናትጌቱ ያሳያታል እንግዲህ። በዚህ ተያይዞ ደግሞ በጣም የምታምር ደሰስ፣ ረጋ ያለች ሰላም የምትባል የቤት ሰራተኛለች። እሷም ደግሞ እንግዲህ ዳጣን በጣም ወዳታለች። ማለትም ልክ እንደ ውሃ እንደ አባቷ ማለት ነው። እሷም ትሄድና ልብስ ስታጥብስ አገኛታለች። እንዴ ሰላምዬ፣ ማሽኑ የማንን ጉፈሬ ሊያበጥር ነው? በእጅሽ የምታጭትል እና ልታግዛት ብሩ እንግዲህ እዛ ትመጣለች ማለት መቀመጫ እሷም ልታጥብላት እንትን ስትል፣ አይ አይ እጅሽን ያማዋል ወይም ደግሞ እጅሽን ያበላሸዋል ሳሙናው እንዳታጥቢ ትላታለች። በቃ ካልሽሽ ትልና ትሄዳለች ማለት ነው። ነገር ግን ባመጣችላት መቀመጫ ትንሽ የተወሰነ ወር ያዋርና ተነስታ ትሄዳለች ያለች ይመስለኛል በት አሁን በጣም በጣም ነው ሰላም የምትወዳት ማለት ነው። በጣም የምትወደድ እና ጨዋ ጀግና ሆና የምትጠው የምትተውነው ካራክተሯ ካራክተሯ እጅግ በጣም ደስ የሚል ካራክተር ነው ያላት ዳጣ ማለት ነው። ማለቴ በአሁኑ ዳጣም እንግዲህ ሳሙናውን ተነስተሽ ታጠቢ አበላሸሻል እጅሽን ብላ ስታዝንላት ሀያ እንጂ ጭቃ ላይ አድረን የለ እንዴ? ሰላምዬ ምን ታካብዣለች? ስትላት እሷም ደግሞ እንዴት ለምን እንዴት ነው ጭቃ ላይ የሚታደረው? ስትል አይ ስለ እኔ ሕይወት በሰፊው አወራሽ አለሁኝ በጣም በሰፊው በጣም በሰፊው ነው ማወራሽ ትልና እሷም ትነግራታለች ማለት ነው። እሷም ደግሞ እንድታወራት ፈቃደኛ ትሆናለች። እንድታወራትም ትፈልጋለች ማለት ነው። ብቻ እንደው እንዴ እንዳይደክምት ማለት ያኔ ሰዋራሽ ደከመኝ እንዳትል በጣም አድካሚ ህይወት ነው ያለ የትል እና ተነስታ በቃ ፒስ ነው ብላ ትሄዳለች። እንግዲህ ሳሎን ተቀምጣ ዳጣ ይችኛ ይቱ ትፎግራለች። ይሄኛው ግን ጎረምሳው ልጅ ዳጣን ሳይወዳት የቀረ ይመስላችኋል? እኔ እንደሚመስለኝ ከሆነ እንደዛ ነው። ለማናቸውም እሷም ደግሞ ክፉ ክፉ ንግግር ስትናገራት፣ እሷም ደግሞ በጨዋነት መመለሷን ቀጥላለች። እሷ ጀግናም ብቻም ሳትሆን እጅግ ጨዋ የተሞላባት ዳጣ በጣም አሪፍና እንዲሁም ደግሞ ነገራቶችን ለማስተካከል በብልህነት የምትንቀሳቀስ ልጅ ትመስላለች። ዳጣም እንግዲህ ከእናት ጎን ተቀምጣ የለለ ዝም ብላ ስትለፋደድባት እንደው እራቁቴን ስመጣ የወደኝ ሆኖ ይብላ። ዛሬስ ደግሞ እራቁቷን ነው የመጣችው። አዑዝ ብላ ሁና ማለት ነው። ለማናቸውም አረ እረሳ ይሻል አይቀርም እና ቦታ ለቀይርሽ ትልና እሱም ደግሞ ቦታ ልቀይር ስትለው ፈርቶ ነው መሰለኝ፣ ይሄን ልብስ ያለበሰ ገላ ላለማየት ለመሸሽ ይመስላል በየሰጠውሽ መጽሐፍ አንብቢ ብሎ ይሰጣታል። እንዴ ይሄማ እስከ አመት መቆየት አለበት፣ ይሄ አመት መሆኑ ነው? ስለዚህ አመት አንብቤ መልስልሃለሁ ትልና እሱም ተነስቶ ተነስታ መታ አጠገቡ ተመቀመጧ በፊት ሸሽቶ የሄደ ይመስላል። በሌላ በኩል ደግሞ እንግዲህ ሳሎን ተቀምጣ ሰራተኛዋን ማለትም ሰላምን ትጠራት እና ምን ልርዳሽ ኢብዬ ስትላት አንድ ነገር እርጅኝ ዳጣን የማይሆን ነገር አድርግላት፣ እስኪሰለቻት ከዚህ ከቤት እንድትወጣ ዝም ብለሽ በቃ ለብቻዋ ስጫት ምግብን ምናምን እንደዚህ አይነት ነገር ትላት እና ሰላምም ደግሞ በዚህ አልስማማም፣ ይሄን ለማድረግ አልችልም፣ አልፈልግም ማድረግ አልችልም። እሷ አይትልና እሷም ደግሞ ሰዓት አትስማማ ትቀራለች። እሷም ደግሞ ትናደድ ያለች ስትጀምር እኮ እኔን እኮ አትወዱኝም ብላ እሷም ተቆዝም። ሰላምም እንግዲህ እምቢ ስትላት ይሄን ማድረግ አልችልም እምቢ ስትላት ያስናካችሁ ነገርማ አለች የተረዳናት ብንኖር እኔና እናቴ። ይህንን ስትልም ተናግራለች ማለት ነው። እኔ እኮ የእሷ ሰላምን የእሷ ዝም ሆነ ሰላምሽን የነሳች ለምንድን ነው የናቴ ጉዳይ ነው አይደል? አይ እናቴ እኮ እሷ እንደዚህ አይነት ሀሳብ አንዳችም ነገር የላትም። ሲቀጥል ደግሞ እሷ ላጣብስሽ እያለችሽ እንደሆነ ግልጽ ነው። ነገር ግን ደግሞ እሷ እንደዚህ አይነት ሀሳብ ኑሯት ሳይሆን ሰው እርባት የመጣች ሰው ነች ትልና ነገራቶችን ነግራት አስጠንቅቃት ትሄዳለች። በጣም እንግዲህ ፈታ ቀሽት ፈታ እያለች ትመጣና ልጆችን ቶሎ ግቢ፣ ወደ ቤት ግቢ ትልና አንዷን ወሰደቻት። አንዷን ደግሞ ወደ ቤት ግቢትልና ተነስታ ይዛገደች ማለት ነው። አቢጌል ወይም ደግሞ አብዬ የምትባለው ልጅ ደግሞ ልጅዬው ክላስ ትገባና የጂል ስራ ትሰራለች። እሱም ደግሞ ተናዶባት ቆይ ቆይ ቆይ፣ አንቺ ተኔ ፈቅር ይዞሽ። አንተ አይገባህም ገገማ ነው አንተ ምንድን ትስነህ ምናምን ትለውና፣ ይኸውልሽ ፋራ ነህ የምትይው ከእንግሊዘኛ ቃላቶች ተውጣቶ የወጣ ቃላት እንጂ ፋራ ምንም አይነት አይደለም። ነገር ግን ገበሬ በሚል ያዩ ገበሬ ደግሞ ምን ማለት እንደሆነ ማስረዳት ይጠበቅብኝ አይመስለኝ የሚልና እሷን ፋራ እንዳደረገ አይቶ እሷም ተነስታ አሳፋሪ ድርጊቷን አድርጋ ተነስታ ትሄዳለች። መቼም ሴት ሲመጣባት እንጂ ስትሄድ፣ ያው እንግዲህ ምን እንደሆነ ለእናንተ መናገር ከባድ አይሆንም፣ ለእናንተ ትቼዋለሁኝ። ለማናቸውም ዳጣ ፈታ እያለች ነገራቶችን እያስተካከለች በጣም በጨዋነት እየተቀመጠች ትገኛለች። እስኪ አብረን እንየው። ነገራቶች እየከበዱባት የሄደችው ዳጣ እንግዲህ ድንገት ሳሎን ታገኛትና ያችን ዝርግርኳን ሴት ማለትም ልጅ እንዴት ነች ሰላም ነው ሆቴትልና ትቀመጣለች አንቺ እያለች ምን ሰላም አለ ስትላት አይ እኔ እኮ ምን ነች ነው የምትናደጅ እኔ ምን ከናተን ፍቅድ ጽሽ አንዴ ወይም ደግሞ እኔ ተፍ ተፍ ብዬ ላጣብስሽ ወይም ደግሞ አላጅለ በቃ እኔን እንደዛ አታስብኝ። እኔ ሲጀመር አላቀውም ምንም እንደሆነ አላቅም፣ ግን ከባድ ነው ምናምን ሲሉ ሰማለሁኝ። ስለዚህ እኔ ቆንጆ ናት ምናምን እያልኩኝ እኔ ልጅ እንጀነለች ትልና እንደቀልድም እንደቁም ነገርም ትነግራታለች። ነገር ግን ዳጣ አሁን ላይ እያመረረች የምትገኘው ቆንጆ የዋ ዳጣ ደግሞ እባክሽ በቃ እሺ፣ ሰላም እንፍጠር። ከዚህ በፊት እንደዚ አይነት ነገር ፈጥረሽ በጣም ብጥብጥ ላይ ደረስ። ስለዚህ ባክሽ እኔ ሰው ርቦኝ ሰው ናፍቆኝ ነው እንጂ የመጣሁት ምንም አይነት ነገር ፈልጌ አልመጣሁም ትላታለች ማለት ነው። እሷም ደግሞ እንግዲህ ይሄን ነገር ምንም ልትረዳትም አትፈልግም። እሷ ታውራለች፣ በቅንጭላቷ መሄድ ብቻ ነው በእሷ ንዴት የምትፈልገው። ነገር ግን ልትረዳት አልቻለችም። እንዲሁም ደግሞ አባቷን መኪና አለህ ንብረት አለህ ቤተሰብ አለህ ቤት አለህ ከዚህ ሁሉ ግን አንዱም ነገር አልታየኝም ከቤተሰብ ማገኘት ውጭ ትልና ለአባቷ ትነግረዋለች ማለት ነው። እባክሽ ተረጋጊ፣ የመጣሽ መተሻል ተረጋግተሽ ነገራቶችን ነገራቶችን ወደፊት እናቃቸዋለንና እሱም ያረጋጋታል። ነገር ግን አቢጌል የምትባለው ልጅዮ ግን ነገራቶችን እያከረረችው ነው እሱ ከማወቁና ወይም ደግሞ ከማሳወቋ እሷና እሱ ከመታዋወቃቸው ወይም ከማወቃቸው በፊት እሷ ነገሩን ሳታወጣው አትቀርም። ዳጣን እክል አስገብታ ጸጉሯን ቆርጠዋለች ማለት ነው። ምን ለማድረግ አስባ ነው ዳጣን እንደዚህ አደረገችው? ልታደርገው ነው፣ ቆርጣስ የሚለውን ነገር በቀጣይ ክፍለ ጊዜ እናያለን። እስከዛ ድረስ ላይክና ሰብስክራይብ አድርጉኝ። ሀዋይም አይከፈልበትም። አበረታቱኝ ማለት ነው። አገላለጽሽን አስተካክሪ፣ ሳርች ካላችሁም አስተያየት አድርጉልኝ። ከኔ ጋር ዜሮ ፐርሰንትን ቢሆን አስተካክላለሁ ማለት ነው። ሀባይም ለማናቸውም ይህን መሳይ ዘርፍ ቪዲዮ ላይክና ሰብስክራይብ አድርጉኝ። ላይክ ከፈልበትም ሀባይም አብረን ወደፊት ወደኋላ ካሁን በኋላ የለም።